ጨቀጭቀኝ። አግኝተኸው ነበር? ምንም አገባህ? እንደው ትችለኛለህ። ዘላለምን አግኝተኸው ነበር?

እንግዲህ ነፍሰ ጡር አይደለች። ምን ላርጋ ስድ ዛሬ አይሆንልኝም። ትንስ ሲሻለኝ ሲሻለኝ ይሆንልኛል። በቃ መንበር ሲሻለኝ ሳሩን ሳሩን እንዳይለብጣቸው ብዬ ነው። ለነሳሩን አ ሳሩን እንዳይለብጣቸው ብዬ ነው። ትንሽ ታሃይን ካላችሁ አንተ ይሄን ነው ትንኙ

ይደክማችኋል አታየውም? ይሄ ደግሞ ጀግና ነው። ካገኘው ያለበትን ከነገሩህ መጠን እፈልገዋለሁ፣ ያለበትን አውቀዋለሁ እ ደግሞ የት ነው ነው ዛሬ ያለ ሲል

እ ምን እራሱ አልኩት፣ እንቢ። ቆይቶ እኔ ዘላለም ጋር ነበርኩኝ ዘላለም ጋር እኔ ዘላለም አለ ምናምን ብሎኝ ለ ያለበት ነገር ስለው ምንም ሳይነግረኝ ሄደ። እሱማ እያሰረሰ ይገርማል። በበሬ በበሬ አቶ ዘላለም በዚህ ዘመን እንደ ሰው በበሬ ያርሳል? እንደ ይገርማል

ምናምን አልኩት እና አይደርስም። ትራክተሩ አሁን እኮ ጊዜው እንዳልፍብኝ እና እናደርሃለ። ቶሎ አይመጣም ቶሎ ምስሉ እንዲቀላል አርጋ ያየው እንዴ ትራክተር ማስገባቱ ማምጣቱ እንዲቀላል ነው። እንደዛ ነው የምታስበው? እና ለምን አመጣለሁ እኮ ስትለኝ ነበር። አይ ብዙ ፕሮሰስ አለው እኮ አንደኛ፣ ተጨማሪ እና ለርሻ አይደርስም አሁን በዚህ በሶስት በአራት አራት ቀን። እንዴት አሁን ያንተ ተጨማሪ ያንተ ሳምንት ተወስዷል ያለ ያልከው አንድ ሳምንት አይደርሰው እንደው እንደው የሆነች የሆነች ነገርማ ሰምተሀል እኮ ቆመት ነህ እንደው አማን ጥመድልኝማ፣ ቸኮዬ ነው ዋ! አንተ ሰውም የነግርህን ስማ። እንደት የለም ወፍር ቀን በረሀል ያይልልህ የለኝም እታለ እያየኸው አይደለ ይኸው የአንድን ያለ እሱንም ይዞታል። እንግዲህ አሁን እሱ ያንን ላስ- ና ነግሬሀለሁ። ና ታትበትበትኝ ስ- ስራ አይስሩበት ልጆቹ እንደውስ ምን አገባ በበሬዎች እርሻ አንተ እንዴት እንደው የስራ ተነሳሽነቴን ሁሉ እኮ ነው የገደልከው። አይመስለኝም። አንተ እኮ አስቀድመህ ስለዚህ ጉዳይ የምናወራ እኮ ያለውን ነገር ነገር ነበር። በአንድ ጊዜ እኮ የሚሆን አይደለም። አንድ ጊዜ ሂሳብ ከፍሎ ማምጣት ምን ያቅታል? እንደ እሱ አይደለም የማካሄዱ። እንደሱ ቢሆንማ ጥሩ ነበር። ተሰርቶ መጀመሪያ ቦታውን ትይዛለህ፣ በዛ ፈቃድ ታወጣለህ። ከዚያ በኋላ ነው ትራክተሮች የሚወጡት። አሁን ግን እንዲህ ላልከው መሬት ግን

ታላርስ ዝም ብዬ ዘጥ ሞኝ መስል ምን የለበስኩም ደግሞ የእርሻ ልብስ ነው እንጂ የእርሻ ልብስ ነው። ከይ ልብስ እኮ ስለ ቋቋሽ ነው። ደግሞ ማታ ምን ሆነ ነው ማታ ምን ሆነ ነው? እንዳትመጣ ስለ ተባልክ ነው ሳትመጣ ይቀርተን? አህ ያ ቡጓ ተናግረ ለምንድን ነው ያስቆጣ? ግን ይሄ አሁን የአንተ የእኔ ቦታ የምትለው ቦታ ትራክተር ሊያስመጣ የሚችል እንትን የለውም። በዊ ማንነት የለው ወይ መድሃኒት አለ አይመስፍን ተረጋጋ በሚቀጥለው አመት አንተ እንዳልከው ይሆናል ሁሉ ያንንም እኛ የምንወስደውንም እርሻ ስናሳረስ በትርፍ እየገባል ያንንም እርሻ እናሳርሰዋለን ምንም ትንሽ ቢሆን ይበለ አህ ይበለ አንተ ጋርስ ምን ድረስን ጠብቅ ወይ አይ እንዴ ምዛሪ እንደውም ሌሎችን ሁሉ አግዛችኋለሁ እያልኩ የዛን ጊዜ ይሆናል። የዛሬ አግዛችኋለሁ እያልኩኝ ዘላለምንም እኮ ተወው። ግማሹን ገለባ ብጥላሉ መጥቼ እያልኩት ገለባ ብጨ ገለባ ብጨ ነው የምለው። ዘንድሮማ በቃ ሰፈሩንማ በላ። እንዴት ያለ እንዴት ያለ እንዴት ያለ ውርደት ነው ያዋረድክኝ ባልኩ። አይ ዘላለም አይ ዘላለም እውነቱን ነው ዳዋ እንዳይበለው እንዴ። ከዚህ በፊት ዳዋ በልቶታል እንዴ? ዳዋ እንዳይበለው የሚል ትራክተር ትራክተር ስጠብቅ ዳዋ እንዳይበላው። አረ ይሄን ሳይሆን ከዚህ በፊት እንደዚህ አንተ ሰውዬ ወንድምህን አታውቀውም። እንደ አንተን ማለት አይደል? እነሱስ አንተን ማለት እኮ። እና እንዴት ነህ? አባትህም እኮ ቅድም መቶ ነበር ምን ቆይርብኛትራክተሩ ለኛልመአድ ለምዲዳዋዳይ ብሎ እሱስ ትራክተሩን ስጠብቅ እሱ ትራክተሩን አላመነም። እውነቱን ነው። ለካ ዘንድሮ ይሆናል ብለህ እኔን መጠየቅ ነበረባህ። አንተ እኮ ዘንድሮ የቤተሰብ የዘመድ አዝመዱ አይታረስበትም። ምን ችግር አለው? የአንተ ብቻ መሆን አለበት? እንዴት እራስ ወዳድ። ዘንድሮ አይሆንም። እንግዲህ ሌላ ማታ እናወራለን። ያለውን ነገር

ይሄ የሚያዋርድ

እንዴ እንደ ወንዶች ባይሆን እርሻለን። እርሰስ እስቲ እንግዲህ ፈጣሪ ይመስገን። አለ ሳይሄድ ይሄ ሶስት ቀን ቀረ አይደል የምትለው የወቅቱ ለምቆልብን ስለዚህ በሬዎችን የሰደድካቸውንም ያሻገርካቸውን በሬዎች መልስና ወይተ ኮንትራት ያዝና ይታረስ በሶስት በሁለት ቀን ጾም ሳይድር ጾም ያን ያን ያን። በሚቀጥለው ግን በቃ ያንንም እኔ እናንተ እንደምንም ተሯጥቶ እናስጨርሰው እንዲሁ ያመጣልኝ ሀሳብ ወድጄ ነው እስከዛሬ ያለሁት፣ እንጂ እጀም በያር ለምትከም። እሺ አለማየሁ ችግር የለው በቃ ችግር የለውም። አይ እጄ ዘላለም እንዳለው ዳዋ ሳይበለው እንግዲህ እንትን ልበለው እንጂ እንደዛ አይደል እጄ ለደኗል። በቃ ካገኘው ዘላለምን ወደ ስራ ልገው እንዲመጣ ፈልገዋለሁ። በቃ እነግረዋለሁ፣ እልክልሃለሁ። ደላ ይዞ ና ወደ ቤት ግን እመጣለሁኝ እመጣለሁ፣ አይመስፈኝ

ትራክተሩ ካለመግባባት ለካ የዛሬ አመት ነው የሚያመጣው። እና ለዛሬ አመቱ ነው ወይ እንደዚህ? ያኔ ያኔ አክል ዘላለም እንደው ይቅርበለኝና እንደው ይቅርበለኝና ዘላለም እንደው ትሆኝ አፋፍ የና አትበለኝ። እኔ እኮ አሁን በሬው ሰደኝ እኮ አሁን እንደው ዝም ብለህ አበዛኸው እንጂ አሁን ጃሁን ሌላው ሌላው ተጥሎበታል አይደል አሁን። የቀረች ትንሽ ናት። ያችን አሁን ነካክቶ ገልብጦ አንድ ነገር ለመጣል እንደዚህ ያለ ነገር ምንድን ነው እንደው አይደል እንደው ሰፊ ነገር ያለህ ይመስል ትራክተር ምናምን የምትል ለምንድን ነው አሁን? ይኸውልህ እኔ እኮ እንደ በሬው ገዝቶ የሚያመጣው ነው መሰለኝ ነበር ነበር ተለል ብዬ ነገሩ ምን አላት? ምን አላት? አስራ ሁለት ወር ናት። በአመት አንድ ጊዜ ለሚያመርት ገበሬ አሁን እጥስ ስንል በአመት አንድ ጊዜ ለሚሰበስብ ገበሬ ቀላል 12 ወር ማለት እንኳን 12 ወር 12 ቀን ትልቅ ናት። ምን አለው ሌላው፣ ገና መቸ ታጨደ እንዳለበት አይደል? ትንሽ ናት ይቀረች አይደል? አሁን እሷን ለማንሳት ምንድን ነው፣ ይገርምሃል። አለማየሁም እንዳለኝ ታውቃለ? ምን እንዳለኝ ታውቃለ? የበሬ ግንባር ምታክል መሬት እኔ የበሬ፣ እውነቱን ነው አሁን የቀረች ተዚህ በላይ የኔ መሬት። ሌላው ሁሉ አለበት አይደል? መቸ ታጨደ ነው ምን መቸ ተነሳ ገና ሰብሉ መቸ አፈራና ነው? አሁን እኮ የበሬ በግንባር ምታክል እቺ የቀረችቱን አሁን አንተ ምትነካከለ እሷን፣ እሷን ብቻ ነው ብለኝ።

እዚህ አቻ ሀገር ደርሰ ተመጣሁ። ዲንዶ ምን ምን ህም እንደው ደስ አላለኝም። ተው ግዴለህም እንዴ የዘመናዊነቱን ቅባት ጠቅበህ። እስቲ አሁን እንደው እንደው የሽንት የሽንት ያክል ግን የሽንት ያክል ጊዜ እንኳን ትወስዳለች እንዴ? ሽንት ሸንጦ ውስጥ የሚያበቃ ድረስ ትሆናለች። አሁን እንራመድ ብንል አገኘኝ እኮ ዘላለም። እንራመድ አሁን እንዴ አንተ አሁን የቀረችት መሬት እንደዚያ ትሆናለች። አይ የበላውን እንግዲህ ማሪያውን ስተኝ

እኔ ምን አውቃ ምን እንደ በሬ ሄደን ዝም ብለን የምንሸምተው ነው። ተሰርቶ ተሰርቶ ቆል ቁጭ ያለ ትልቁ ችግር ከተማው ነው እኮ ቁጭ ነው ነው ዋያ እንደው አታስታውስም ወይ? እኛ በማህበር ያን ሰፊው መሬታችን ስንት ብር እንደከፈልነት እዛ አይልህም። ስናስመጣ ትራክተር ስንት ብር እንደከፈልነት እዛ አይልህም። ያን ያክል ብር ወጪ ሆኖ እኮ ነው የመጣ ያን መቼ በእንትን መጣ